በድሮ ሃይማኖታቸው ውስጥ ኦሪት የለም፣ ብሉይ ኪዳን የለም፣ ሙሴ የለም፣ ኤልያስ የለም፣ ነቢያት የሉም። ጋኔን ነው ያለው። ስለዚህ ብርሃን ሲመጣ በአንድ ትመጣለ። ኢትዮጵያ ላይ ለምንድን ነው ወንጌል ሁለት ሺህ ዓመት ናይጄሪያ፣ በቀደም ነው ስልሳ ነው ሰባ አመቱ ነው እና ኢትዮጵያ ላይ ሁለት ሺህ ዓመት ሊሞና ምንም አልቀረም። ግን እንደምናየውን ምንድን ነው ሲባል በአግራውንዳችን እንትን ነው ሃይማኖቱ ነው ሪሊጅን ነው ሴሜቲዝም አለ፣ የአይሁድ ካልቸር አለ፣ ምናምን አለ እና አሁን ደግሞ እንደዚህ ብዙ ያን ከዛ ነው። እና ቶሎ እንዲህ ግንኙነት ስላለው ገመድ ስላለው ቶሎ አይለይልንም፣ ይምታታብናል። እና በጌታም ከሆንን በኋላ የኦሪቱ ጠባ አይለቅም፣ የኦሪቱ ጠባ አይለቅም። እኔ አንድ አገልጋይ ባላዩም ነገሩኝና ረሱ እኮ እንትን ያረጋላሉ ይሄ የአይሁዶች ጣቅያ የአይሁዶች ጣቅያ ያደርጋል፣ የአይሁዶች ልብስ ይለብሳል። ልጁ ደግሞ ፈላሻ ነው እንዳልል የደቡብ ልጅ ነው፣ ፈላሻ ነው እንዳልል ማለት ነው። እዚህ ሀገር ፓስተር ነው፣ ድንገት ፈላሻ እንኳን ከሆነ ባህሉ ነው ብዬ እንዳላስብ ማለት ነው። ከዛ አስብኩኝ ይሄ ሰውዬ ምን መሆኑን ታውቃላችሁ? የአይሁዳውያንን ልብስ ፎጣቸውን፣ ጣቅያቸውን ሲያደርግ ስፒሪቹዋሊ ግሮው ያደረገ ይመስለዋል፣ ያደግ ወደ ልዩ በረከት የገባን ይመስለው ይሄ እኮ ሰው እያቆለቆለ ነው ለምን አይሁዶች በዛ ውስጥ ያላገኙት የተሻለ ክብር መጥቷል። የተሻለ የሚበልጥ ነገር መጥቷል። ሰውየው እኮ ከክርስቶስ ወደ ሙሴ ከሆነ ብቻ የሚንሸራተቶ ከጎልጎታ ወደ ደብረ ሲና አያቸው። ክብር አይደለም አይሁዳዊነት ክብር። ጳውሎስ ምን አለ? ከዚህ በኋላ መገረዝ ቢሆን አለመገረዝ ምንም ጥቅም የለውም። እንደም በግልጥ አይሁዳዊ የሆነ ከዚህ በኋላ አይሁዳዊ አይደለም። በስውር አይሁዳዊ የሆነ ክርስቲያን በእጅ የተገረዘው አይሁድ ሳይሆን በስውር በመንፈስ ቅዱስ በኢየሱስ እጅ የተገረዘው እሱ ነው አይሁዳዊ ብሎ የሚበልጥ ነገር አመጣ እኮ። ግን ምንድን ነው? ይስበናል፣ እንንሸራተታል። ይስበናል፣ ይስበናል። ለምንድን ነው ብዙ ሰው የሚቀበሉ? አሁን ለምሳሌ እንደዚህ ባረግ ብዙ ሰው ይቀበላ። ሁላችንም እያለቀስን እንጸልያለን። አልቀሱ፣ እስቲ ማረን፣ እያላችሁ ማረን በሉ እስቲ ማረን ዛትሚ ስምንት አቃለ ማረን፣ ጌታ ሆይ ማረን፣ ጌታ ሆይ ዛትሚ ስምንት አቃለ እግዚኦ ማረን። ክርስቶስ እግዚኦ በግዕዝ ማለት ለምንድን የተመቸን ሲባል ከድሮ ስንመጣ ድሮ የነበርንበት ሃይማኖት እሱ ይሄ ነገር በጣም አለ። እግዚኦ ማረን፣ አሁን በአማርኛ ታረጋል። ማረን በሉ እስቲ ማረን፣ ጌታ ማረን፣ ማረን። እሺ ገብቷል እምድኑ እንትን የሚባል ሲባል በጣም ጣም ሃይማኖት በጣም ገመዱ በጣም ጠባቅ። እግዚአብሔር እንዲቁ ካልቆረጠልህ ከባል ይስባል። እና ደሞ ደስ ይላል። ኢየሱስ ሉቃስ 5 ላይ ምን አለ መሰላችሁ? ታቁታላችሁ። አሮጌውን የወይን ጠጅ እየጠጣ የቆየ ሰው አለ። አዲሱን የወይን ጠጅ አይፈልግም። ለምንድነው አዲሱን የማትፈልገው ሲሉት አሮጌው ይጣፍጣል ይላል። አሮጌው ምን ይላል? ይጣፍጣል። ታውኑ ይጣፍጣል። አሮጌው ምን ይላል? ይጣፍጣል። ስብከት ላይ ራሱ ይጣፍጣል። በእግዚአብሔር ቀኝ ተቀመጣችሁ። ዳዊት ጎልያድን በረገደው ግንባር። ኦኬ፣ አሮጌው ምን ይላል? አቤ ይጣፍጣል የኃጢአታችሁን ስርየት ተቀበላችኋል፣ በደሙ ጸድቃችሁ በእግዚአብሔር ቀኝ ተቀምጣችኋል። እግዚአብሔር ካረዳህ አሜን አትልም። ቀይ ባህር ተከፈለ። ዛሬ ምንድን ነው የሚከፈለው እያልክ ምጠበቅ፣ ዛሬ ከፈልኩት ይላል ጌታ። ያ አሮጌው ምን ይላል ያፍዳል። ግን ችግር ሲከፈል ነው ትልቁ። ማይከፈል ነገር እኳለሁ ሙሴ በሙሴ ጊዜ ያልተከፈለ ነገር ያልተከፈለ ነገር ኃጢአት የሚባል ጦስ። ሙሴ እኮ ከነ ኃጢአቱ ከተራራ ማዶ ቀረ። ባህር ከፍሎ ምናምን ሁሉ ታልፎ ሳይወርስ ቀረ። አንተ እኮ ምንም ባህር ምናምን ምናምን በቃ በቆምክበት ከኃጢአት ጸደክ። ለዚህም ይመስለኛል የሚቀልብን ጸደክን ያለኝ ሁ እግዚአብሔር ይበስ አዮ ኢዝሊ ነው ይስብከት ሞኝነት ነው ይሄ ግን ይሄ የእግዚአብሔር ኃይል ነው። አሜን። ምዕራፍ አራት የተሻለ ሰንበት መጥቷል። አሁን ቅዳሜ እየጠበቁ ሰንበት ማክበር አለማክበር አይደለም። አዲስ ኪዳን ምን ይላል? ቀንን የተካ ማንነት፣ እውነተኛው ቀን መጥቷል። እሱም ኢየሱስ ነው። ኢየሱስ ቅዳሜ ሰንበት ያላሳረፈቻቸውን አይሁድን ምን አለ? ወደ እኔ ነው እኔ ሳረፋቸው ኢየሱስ የማን ሰንበት ነው? የእግዚአብሔር እውነተኛ ሰንበት ነው። ስለዚህ ጳውሎስ ምን ብሎ አለን? በዚህ በብራን መጽሐፍ ላይ ያኛው ሰንበት አሳርፏቸው ቢሆን ኖሮ ዳዊት በትንቢት ስለ ሌላ ሰንበት ባልተናገረ ነበር። ስለዚህ ዳዊት ሌላ የረፍት ቀን ተናገረ። አሁን ያ የረፍት ቀን የእግዚአብሔር ረፍት ይባላል። መጽሐፍ ምን ይላል? ወደዚህ የእግዚአብሔር ረፍት የገባ ሰው እግዚአብሔር ከስራው እንዳረፈ እሱም ከስራው አርፈዋል። ሚገርም አስተራረፍ እኮ እግዚአብሔር ያረፈው ከክፉ ስራው ነው ከመልካም ስራው። እግዚአብሔር እ የሰራውን ሁሉ አየ፣ እነሆ ሁሉም መልካም ነበር። እግዚአብሔር ከዚያስ መልካም ነገር ሰራና በቅዳሜ ሰንበት ምን አረገ? አቤት ከመልካም ሥራ ሁሉ አረፈ። ከምን ስራው? ከምን ስራው? ኦኬ የእግዚአብሔር ረፍት ከምን ስራ ማረፍ ነው? ከመልካም ስራ ማረፍ ልክ ወደ እግዚአብሔር ረፍት የገባ ሰው እግዚአብሔር እንዳረፈ ሴጣን ሴጣን ሲጀመር አያርፍም። እግዚአብሔር እንዳረፈ እሱን ከስራው አርፏል። ከምን አይነት ስራው መሆኑ እግዚአብሔር እንዳረፈ አቤት ከመልካም ሥራው። ማለት እጸድቃለሁ ብሎ መልካም መስራት እጸድቃለሁ ብሎ መንከራተት እጸድቃለሁ ብሎ በጎ እጸድቃለሁ ብሎ ድሃ ማብላት እጸድቃለሁ ብሎ መልካም ስራዎች ላይ እጸድቃለሁ ብሎ እንግዲህ አስቡ። እኛም ድሃ እንረዳለን፣ ግን ይህን ለእናንተ አልነግርም። ድሃ የሚረዳው ለምንድን ነው በክርስትና ለመጽደቅ ነው? ነው ስለ ጸደቀ ስለ ጸደቀ ባጭሩ ያደርጋል። እግዚአብሔር በልጁ የሰራውን ስትሰራ እምነት ጽድቅ ሆኖ ይቆጠርላል። ስለዚህ ስለ ጸደቅ ትሰራለ። በመጽደቅ ምክንያት የጽድቅ ፍሬ ታፈራለ እንጂ የሚያጸድቅ ፍሬ የለም። ራሱ አጻጻፉ የጽድቃችሁን ፍሬ ታሳድጉ ዘንድ ነው የሚለው። እረፍት እውነተኛ ሰንበት መጥቷል። ምን ለብሶ? ስጋ ለብሶ። ስለዚህ ሰባተኛዋ ቀን ቀዳሚት አዎ፣ አንጨቃጨቅም። በብሉይ ኪዳን ሰንበት ነች፣ እረፍት ነች፣ ሰባተኛዋ ቀን ነች። ልክ ነው። የተማሩ እውነቱን ወደ ማወቅ አይሄዱም ተብሏል እሱ አይ ጥቅስ ስላላቸው መብታቸው ነው። መንከራተት መንቀሽቀሽ እኔ የወንድ ሴት እህት ነው፣ እህት ወንድማችን እሱ ነው። ወጣ እኔ ወንድ ልጅ በእግዚአብሔር ቃል ስር ኮራ ብሎ ዘነጠ ብሎ በእግዚአብሔር ቃል ስር ማቴዎስ እንዲላ ቆሮንቶስ እንዲላል ምናምን እያለ ነው እንጂ ማውራት ያለበት። ሄዶ መቶ ብር ያለ አይ ይዘን ክተት

እንቆላ እና ክርስትና ተሰደበ አፈርን። እኔ አንድ በቲቪ ሁለት ቀን ነው ምናምን አቀረበ አውቃለሁ። እኔ እዛን ቀን ማታ ኢሳት አሳየ፣ በቃ አሳየ። ከዛ በኋላ ጠዋት፣ ምክንያቱም በዚህ በኩል ሙስሊም ነው ቤት ከኛ ቤት በግራና በቀኝ ሁለቱም ሙስሊም። ከፊት ለፊት ኦርቶዶክስ መደዳ ነው፣ በጎን የእስላም መደዳ ነው። እኛ መሀል ላይ ነው። ቀይ፣ ነጭ ቢጫ፣ አረንጓዴ ያደረገ ሰው ላይ ልቡን እንዳይጠር እግዚአብሔር ምን ያውቃል። የሚመጣ ታላቅ ሊቀ ካህናት ነው። ለሰዎች ሁሉ አንድን መስዋዕት ለዘላለም አቅርቦ የሚቀመጥ ሊቀ ካህናት ነው። በየቀኑ ላለ ድካማቸውና ስንፍናቸው በደልና መተላለፋቸው ደግሞ ምሕረትና ጸጋን የሚሰጥ ሊቀ ካህናት ነው። ከአሮን በኋላ ብዙ መቶ ዓመታት ከተቆጠሩ በኋላ ብዙ ሊቀ ካህናት ተነሳዋል። አንድ ትልቅ ሊቀ ካህናት ተነሳ ኤሊባ ኤሊ በሳሙኤል ዘመን ላይ ትልቅ ሊቀ ካህናት ነው። ኤሊ የዘማንያ ዓመት ነው ምናምን፣ አረጋዊ ሆኖ ተቀምጦ ከነ ልብሱ ከነ ሊቀ ካህናት ልብሱ ከነ ኤፉዱ ከነ ጺሙ ከነ በስማም ሊቀ ካህናት በቤተ መንግስትም በቤተ ክህነትም የታወቀ ሰው ታላቅ ሊቀ ካህን ቀያፋ። ኢየሱስ ግን ቀያፋንም ቡድኑንም በአንድ ቃል ገለጣቸው፣ በኖራ የተለሰኑ መቃብሮች ነው። በአንድ ቃል በአንድ ላይ እሱም ተከታዮቹም ሰባውም አንድ ላይ እንደዛ ናቸው ብሎ ገለጠላቸው። በንጉሥ ላይ ያስፈራሩትም ሞከሩ። ኦኬ ሊቀ ካህናቱ እንደዚህ ብላል። ሄሮድስ ደግሞ ሊገድል ይፈልጋል። ንጉሱ በፖለቲከኞቹ መጡበት። ሂዱና ይቺን ቀበሮ አለ ኢየሱስ። ሄሮድስን እኮ ሰው ሁሉ ሄሮድስ ብሎ ያወፍርለታል። ኢየሱስ ይቺን ቀበሮ ሄዳችሁ እንዲህ ብላችሁ ንገሯት፣ አባት አባቴ የሰጠኝ እሰራለው፣ ሰርቼ ይፈጸማለው፣ ብላችሁ ንገሯት። ቀለል አረገው ማለት ነው ጌታ። ወደ ሊቀ ካህናቱ ስንመጣ እግዚአብሔር የኦሪቱን ሊቀ ካህናት በሙሉ አንዳቸውንም የሚያቀርቡትን መስዋዕት ደስ የሚያሰኝ አይደለም። እነሱም ችግር አለባቸው። አሁን ጳውሎስ ከምዕራፍ አምስት በኋላ የሚነግረን አሁን ግን የተሻለ ሊቀ ካህናት መጥተዋል። ሊቀ ካህናቱ በምን በምን በምን በምን በምንድን ነው ከእነሱ የተሻለው? ስለዚህ በነዚያ ነገሮች እንዴት ነው የምንጠቀመው?